ታሪካዊ ስፍራዎችን ይጎበኛሉ። የጉዞ መነሻ ቀን ኖቬምበር 13 መመለሻ ኖቬምበር 24 ጎሎጎታ አስጎብኝ ድርጅት። ሰላም ሰላም ሰላምና ጤናን ክብርን በረከትን ይስጥልን። ክብራትና ክብራን የሣድስ ቤተሰቦች በድንጋሚ ዛሬ ተገናኝተናል። እንግዲህ ስክሪን ላይ እንዳለ ሁሉ አይኤምኤፍ ስለ ኢትዮጵያ እንግዲህ አስገራሚ መረጃ ዛሬ ይዞ ወጥተዋል። አክቹሊ ትላንት ማክሰኞ ነው የወጣው፣ ግን ዛሬ ነው በአለም አቀፍ ሚዲያዎች ላይ የተበተነ ያለው። ሶ ምንድነው ይዞት የወጣው ነገር የሚለውን በደንብ አድርጌ እነግራቸዋለሁ። በራሳቸው በአይኤምኤፍ ድህረ ገጻዎቻቸው ላይም ጭምር ዜናውን ለቀውታል። ምንድነው የሚለው ነገር እናያለን። ይሄ ደግሞ ሰበር ዜና ነው። እዚህ ስክሪን ላይ የምታዩት ታዋቂ ፖለቲከኛ ራያላ ኦዲንጋ ተብሎ የሚታወቀው ሰው ነው። ዝነኛ ፖለቲከኛ ነበሩ። እንግዲህ ራይላ ኦዲንጋ የኬንያን የፖለቲካ አውድ የቀየሩ ሰው ናቸው። እሱ ብቻ አይደለም በአፍሪካ በፓን አፍሪካኒዝም ላይ ትልቅ ትኩረት ሰጥተው የሰሩ ሰው ናቸው። ራይላ ኦዲንጋ በኬንያ ተደጋጋሚ የሆነ ምርጫን ለማሸነፍ ጥረት በማድረግ እድሜያቸው ሙሉ ሞክረው የሀገሪቱ መሪ ሳይሆኑ እድሜያቸው ይጠናቀቅባቸው ሰው ናቸው። ኬንያ በጣም በጣም በጣም ተናውጣለች ዛሬ ማለት ነው። እኒህ ሰው ማን ናቸው? ዛሬ ከዚች ዓለም በሞት ተለይተዋል። ኦልሞስት በጣም ተጽዕኖ ፈጣሪ ፖለቲከኛ ናቸው። በኬንያ ከፍተኛ ለቅሶ ነው ያለው አሁን ባለበት ሁኔታ በጣም ሐዘን ነው ያለው። ምክንያቱም ሰውየው ብዙ የለፉ ሰው ናቸው። በፖለቲካው ዓለም ላይ እንዳይሳካላቸው ሆነው የሄዱ ሰው ናቸው። ማናቸው የሚለው ነገር በዚህ ፕሮግራም ላይ አሳያችኋለሁ። እሱ ብቻ አይደለም። በራይላ ኦዲንጋ ስም አንድ ራይላ ኦዲንጋ የሚባል ቫይረስ ተለቆ በአንድ ወቅት ላይ አንቲቫይረስ ለኮምፒውተር ቫይረስ ማለት ነው። ተለቆ በጣም ብዙ ስራ ሲሰራ የነበረ እንደነበር ይታወቃል። እና እኒህ ሰው ማን ናቸው የሚለውን አሟሟታቸው ሌሎች ተመልክቶ በዚህ ፕሮግራሜ ላይ በመረጃ አካፍላቸዋለሁ። እንግዲህ አይኤምኤፍ ስለኢትዮጵያ ምን እያለ ነው የሚለውንም ነገር በዚህ ፕሮግራማችን ላይ ተካቷል። በደንብ ትመለከቱታላችሁ። ይህች ሰው ማናት? በጣም የሚገርመው የነጮችን ተፈጥሯዊ ነገራቸውን ራሳቸው በራሳቸው እጅ ያዋረደች ሐበሻ እዚጋ የዋት መልኳን ራሱ እውነትም እውነትም ኢትዮጵያ ናት እንዲባል ያስደረገች ሰው ናት። እና ማን ናት? በዚህ ዙሪያ ላይ መጠነኛ ቆይታ አደርግላችኋለሁ። እንግዲህ ይህም ፕሮግራም እንድትከታተሉ በድጋሚ በአክብሮት ጋብዛለሁ። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች ክብራትና ክብራን የሳልስ ቤተሰቦቼ እንግዲህ ከዚህች ሰው ጀምራለው። ምንድ ማናት የሚለውን ነገር በመሰረቱ በጣም ልናቀው ይገባል። በብዙ መልኩ ስለዚህ ሰው ዜናዎች ተነግረዋል። አሁን አይደለም ዜናው በቅርቡ የተሰማ ነው። ነገር ግን ጉዳዩ በጣም የሚገርም ነው። እንግዲህ ይች ሰው የሲሞዞኒየን መጋዚንም ሌሎችም፣ ሲኤንኤን እዚህ ጋር በማስረጃነት ሳይንቲስት ሪኮንስትራክት አስር ሺ አምስት መቶ እድሜ ያለው ነው የሚሉት እነሱ እንግዲህ እሱን እኛ በአለም ከተፈጠረ 8 ሺህ አመት 8ኛው ሺህ ላይ ነው ያለ ነው። ስለዚህ በእነሱ አመት አንቆጥርም፣ ግን እነሱ 10 ሺህ አመታት ያክል ያስቆጠረች ሰው ናት በሚል ይዞት ወጥተዋል። ጥሩ ነው ጥናቱ መደረጉ። ጌንት ዩኒቨርሲቲ ነው በዚህ ያጠናው። የጌንት ዩኒቨርሲቲን የጥናት ውጤት እዚህ ገብታችሁ ማየት ችላላችሁ። ጌንት ዩኒቨርሲቲ በሚለው ገብቼ ቼክ አድርጌዋለው። ሪሰርቸርስ ብሪንግ ዩ ፌስ ቱ ፌስ ከሰው ጋር እንድትገጣጠሙ ማለትም 1500 አመት እድሜ ካላት ሰው ጋር እንድትገናኙ አድርጓል። በሚል እዛ ለ ቦታ ላይ ያስቀምጣል። ይሄ የምትመለከቱት ፊት ሪኮንስትራክትር ነው። ማለት ምን ማለት ነው? የሴትዮዋ አጽሟን በዲኤንኤ ተወስዶ ወይም ከአጽሟ ላይ ዲኤንኤ ተወስዶ ያ ዲኤንኤ ምን አይነት ሰው ልትመስል ትችላለች በሜል ነው ሪኮንስትራክት የተደረገው። ይህም በተመለከተ እንግዲህ እንደተነገረው በወቅቱ እሷ በነበረችበት ሰዓት ላይ the great britain አካባቢ ላይ ያለው ማህበረሰብ አውሮፓ ላይ የነበረው ማህበረሰብ የዛሬ 10000 አመት ምን ይመስል ነበረ የሚለውን ነገር ለማጥናት ጉጉት አደረጉ። ከዛ በኋላ ኮምቢኔሽን ተደረገ አናቶሚካል ከሰውነቷ ከአቋሟ ጋር የተያያዘ ከዛ በኋላ ጄኔቲክ ከጂን ወይ ከህብለ ዘሯ ጋር የተያያዘ ከዛ በኋላ አርኪኦሎጂካል ዳታን ያዙ። ከቁፋሮ ውጤት ጋር የተያያዘውን ዳታ ይዘው ከዛ ፊቷን ላይ ያለውን ሪኮንስትራክሽን ሲሰሩት በጣም የሚገርመው ይቺ ሰው እንግዲህ ቁልጭ ሀበሻ፣ እዚህ እንደምታዩት ቁጭ ሀበሻ ኦልሬዲ የሰው ዘር ከኢትዮጵያ ካለችበት ቦታ ነው የተጀመረ የሚለውን ያረጋገጠችልን በእነሱ ማለት ነው እኛ ጥንትም እናውቀዋለን። ነገር ኢትዮጵያ የሰው ዘር መገኛ ናትም ሲባል በደንብ ያው ይታወቃል ዓለም ላይ እና እቺ ሰው አበሻ እንደምትመስል በግልጽ ታያላችሁ። ስለዚህ የዛሬ 10 ሺህ ዓመት በእነሱ አቆጣጠር ወይም የዛሬ 7800 ዓመት የአውሮፓ ህዝብ ይችን መልክ ነበረ የሚመስለው። በጣም ነው የሚገርመው ይችን ሴትዮ ነበረ ወይም ከዚህ ጋር የተያያዘ ነው የሚመስለው። ከዛ ጋም ተያይዞ በጣም ብዙ ጥናቶች ተደርገዋል፣ እስፔሻሊ አኗኗራቸውን በተመለከተ እንደዚህ አድርገው አስቀምጠዋል። ኦልሞስት ሰዎች ከኢትዮጵያ የሰው ዘር ተገኝተዋል ለሚለው ነገር ማረጋገጫ እንደሆነ በትክክል ታያላችሁ ማለት ነው። እንግዲህ የዚችን ሴት ፊትና ገጽታ መልሶ ሪኮንስትራክት በማድረግ የራሳቸውን ነገር መርዶ የሰሙት አውሮፓዎቹ በዚች ሰው ብቻ አይደለም እንደሚታወቀው ከዚህ ቀደምም ተለያየ ተለያየ ጥናቶች አድርገው አረጋግጠዋል። እንግዲህ ከዚህ ቀደምም በነበሩ ጥናቶች መሰረት ስታዩ የኮንስትራክትድ የሆኑ ወይም ደግሞ እንዲታዩ ወይም ተገነጣጥቦ እንደገና ቅሪተ አካላቸው ሲታዩ አብዛኛዎቹ ጥቁር ሕዝቦች እንደነበሩ እታያላቸው። አሁን ይሄ ኒያንደርታል ብለው የሚያስቀምጡት ሰው ነው እዚህ ጋር እንደምታዩት ማለት ነው። ይሄ ኒያንደርታል ውመን ዊዘ ክረሽድ ድስካን በስኪን ስከል ማለት አስቀምጠዋል። እዚ ጋር ስታዩት መልኳ ምንድ ነው? ጥቁር ነው። የሰው ዘር መገኛ ከጥቁሩ ማህበረሰብ በተለይም ከኢትዮጵያ ካለችበት ቦታ ነው ሚባለው ለዚህ ነው። ይህንንም ማየት ይችላላቸው። አሁን በቅርቡ ሪኮንስትራክተር ይደረጉ ፊቶች ናቸው አጽሞች ናቸው፣ ግን ተመልሰው ሪኮንስትራክተር ይደረጉ ናቸው። አወር ሂዩማን ሪላቲቭስ በሚል አስቀምጧል። በግብርግት እንደዚህ ይሄው ሆሞ ሳፒየንስ ብለው የሚያስቀምጡት ነው እኛ በዛ አናምንም። ግን እነዚህ መልሰው ሪኮንስትራክት ሲደረጉ በወቅቱ የነበሩ ሰዎች ሊሆኑ ይችላሉ። ባይ ዘ ዌይ እነሱ በዝግመተ ለውጥ መተናል የሚለውን ነገር በፍጹም በፍጹም ልንቀበለው አንችልም። ምክንያቱም ከዝንጀሮ ሰው ልጅ አልመጣም ግን የሰው ልጅ አሁንም እነዚህ መልኮች የሚመስሉ ሰዎች አሉ። መቼም ይሄን የሚመስል ሰውዬ አሁንም ካለ ለምን አልተለወጠም ሰውዬ ወደ ሌላ ፍጥረት? ስለዚህ ውሸት እንደሆነ በደንብ ታዩት። ያላችሁ ግን ምንድነው የሰው ዘር የሚባለው? ግን ወደ መጨረሻው ወደ እነሱ ጊዜ ስትሄዱ ይሄው የምታዩት ይሄ የሐበሻ መልክ ነው። እዚህ ጋር እንደምታዩት እነሱ አሁን ሆሞ ሳፒየንስ ብለው የሚሉትን የሰው ዘር አሁን ላለው ዘመናዊ ሰው መገኛ የተባለው ይሄንን አካል ኦልሞስት በሪኮንስትራክሽን ሲያዩት ሐበሻ ነው የሚመስለው ቀደም ብዬም እንደነገርኳችሁ በስቶን ኤጅ ወይም በድንጋይ ዘመን ላይ የሰው ዘር አውሮፓ ውስጥ እችን ኢትዮጵያዊት የምትመስልን ሰው ይመስል እንደነበረ በጥናቶቻቸው ላይ ታያላችሁ። ይህም እንግዲህ እንደሚታወቀው ሆቢት ብለው የሚሉት ነው። መልሰው ፊቱን ሪኮንስትራክት ሲያደርጉት የሆሞ ኤሬክተስ ብለው ነው እነሱ የሚሉት። ስለዚህ የዚህ ሆሞ ኤሬክተስ ቤተሰብ ነው ብለው የሚሉትን ፊቱን መልሰው ሪኮንስትራክት ሲያደርጉ የጥቁርቆ ሰው ቆዳ ነው። ይህም እዚህ እንደበተመለከቱት ያንግ ኒያንደርታል የሚባል የኒያንደርታሎች ወጣት ሰው የሚባል ነው። ቆዳውን ተመልከቱት፣ ፊቱን ተመልከቱት። ኦልሞስት እነሱ ሪኮንስትራክት ወይም መልሰው ፊቱን ሲገነቡት አሁንም ይሄ የጥቁር ሰው ወይም የሀበሻ ቆዳ አይነት ሰው ነው። ይህንን ሰው በተመለከተ እንግዲህ የዛሬ ሰባ ሺ ዓመታት አካባቢ ነበረ ብለው የሚያምኑት ሰው ነው። እንግዲህ ሩቅ ነው ጊዜው በነሱ አሰላል እንኳ ቢሆን ማለት ነው። እኛ የምናሰላው በእግዚአብሔር ነው። ስለዚህ ይህንን አንቀበልም፣ ጊዜውን ማቆጣጠሩን አንቀበልም። ግን የሰው ዘር ከኢትዮጵያ ወይም ሐበሻ ካለበት መሬት እንደሄደ ማሳያው በጣም አስገራሚ ነገር እንደሆነ እዚህ ጋር ታያላችሁ። ለምሳሌ እነዚህ ግብፃውያን ወጣቶች ሐበሻን የሚመስሉት እዚህ እንደምታዩት እነዚህ በቅርብ ጊዜ የደረገ ሪኮንስትራክሽን ነው። ፊታችሁን የአጽሙን ፊት ወስደው ሪኮንስትራክት ሲያደርጉት የሐበሻ ወጣቶች ሆነው የሚመስሉ መልካቸውን ታያሉ ዘ ትሪ ኤንሽንት ኢጂፕሽያንስ በሚል የተቀመጠ ማለት ነው እነዚህ ሶስቱ ሰዎች እንግዲህ ዛሬ 2000 አመት በፊት በግብጿ ከተማ በአቡሲር ኤል ማሌቅ በምትባለው ቦታ ላይ ይኖሩ የነበሩ ሰዎችና 25 ዕድሜ እንደነበራቸው አጽማቸው ከተቆፈረ ከተገኘ በኋላ መልሰው በሪኮንስትራክት ሲደረግና አርቲፊሻል ኢንተሊጀንስ ይሄ ምንድነው የሚለው ነገር ሲያሳያቸው የጥቁር ሰው ቆዳ ትመለከታላችሁ ማለት ነው። እንግዲህ ውድ ቤተሰቦቼ ልናስተውል ይገባል። ኢትዮጵያ የሰው ዘር መገኛ ናት። ኢትዮጵያ እግዚአብሔር ዘክራድል of humanity በሚል የተሰጣ ስያሜ ዝም ብሎ የመጣ አይደለም። እዚህ ቦታ ላይ ብዙ መከራ የሚበዛው አንደኛ የሰው ዘር በዚህ ዘመን ላይ በጣም ብዙ ዋጋ እየከፈለ የኖረበትን ነገር መልሰን የመጨረሻው ዘመን ትግል እንድናደረግ እግዚአብሔር የሚፈቅድበት ጊዜ ስለሆነ ፈተናችን ሊበዛ ፈተናችን ሊጨምር እንደሚችል እናውቃለን፣ እናስተውላለን። ስለዚህ ነቅተን ያለንም ያለችን ሀብታችን ሀገራችን ኢትዮጵያናት ልንጸልይላት፣ ልንለምንላት በእግዚአብሔር ፊት ልንበረከክላት እንደሚገባ መጠቆ ወዳለው ወደ ፕሮግራሞችም ወደ ሌሎችም ልለፍ። መምህርና ጋዜጠኛ ዐቢይ ይልማ ነኝ። እውቀት ታላቁ እግዚአብሔርን ታከብራለች። የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓልን ምክንያት በማድረግ ታላቅ መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም ጌታችን ከተወለደበት ቤትልሔም እስከ ስቅለቱ ስፍራ ቀራንዮ። ከጎሎጎታ አሳላሚ ጋር በመሆን ከጃንዋሪ 3 እስከ ጃንዋሪ 11 በቅድስት ሀገር ኢየሩሳሌም የበረከት ጉዞ ተዘጋጅቶላቸዋል። በመላው ዓለም የምትኖሩ ወድ ኢትዮጵያውያን የዚህ በረከት ተካፋይ ትሆኑ ዘንድ ጥሪያችንን እናቀርባለን። ጎሎጎታ አስጎብኚ ድርጅት

እንግዲህ በእኛ ሀገር አንቱ እያለን ብናወራ ይሻላል። ስለዚህ ራይላ ኦዲንጋ ከዚህ ዓለም በሞት ተለይተዋል። በሰማኒያ እድሜያቸው ማለት ነው። በእርግጥ እድሜያቸው ሄደዋል፣ ነገር ግን ያለውን ነገር ስትመለከቱ ከዚህ በላይ መስራት አትሊስት እንኳ አንዴ ሀገር ሳይመሩ መሄዳቸው የኬንያውያን የለቅሶ ውጤት እንደሆነና ኬንያውያን በእጅጉ እንደተጎዱበት ታያላችሁ። ከፍተኛ ሀዘን ነው በሀገሪቱ ላይ እየታየ ያለው የኒህ ሰው እንግዲህ በህይወት አለመኖር እና መሄድ ሄድ የሚያሳየው ነገር በጣም የሚገርም አፍሪካዊ መሪዎች በብዙ መልኩ ጥቅም መስጠት ሳይችሉ ከዚህ ዓለም በሞት የሚለዩበት እንደሆነ የምታዩትን ነገር የሚያመሳክርላችሁ ነው። አጃንስ ፍራንስ ፕሬስ እንግዲህ ቀደም ብሎ በዜናው ላይ የሚዞት በወጣው መሰረት ስታዩ የቀድሞ ጠቅላይ ሚኒስትር የኬንያው እንደገና ደግሞ በተለይ የፕሬዝዳንሻል ካንዲዴት በመሆን ተከታታይ የፕሬዝዳንትነት ለመወዳደር በጣም ብዙ ፖፑሊስት ካምፔኖችን ወይም በብዙ ሰዎች ተጽዕኖ ውስጥ የነበሩ ካምፔኖችን ያደረጉ ሰው ራያላ ኦዲንጋ እንግዲህ በ በተለይ በኬንያ ውስጥ ዋን ፓርቲ ሩል ወይም በአንድ ፓርቲ ተጽዕኖ ስር የነበረውን የኬንያ ፖለቲካ የቀየሩ ሰው እንደሆኑ ይነገራሉ በፖለቲካ ህይወታቸው ላይ በመስራቅ አፍሪካ ይቷ ሀገር በኬንያ እንግዲህ ብዙ አመት ያገለገሉ ሰው ናቸው። በልብ አታክ ወይም በህርት አታክ ዛሬ ረቡዕ ዕለት ከዚህ ዓለም በሞት ተለይተዋል። ህንድ ሄደው ነበረ ሰሞኑን ለሕክምና እዛው በወጡበት እዛው ህንድ በሀገራቸው ውጪ ባሉበት ነው የሞቱት። ሰውየው እንግዲህ በተለይ ዳቫማንታ የሚባል ሆስፒታል የእሳቸውን ሞት እንግዲህ ዲክሌራ ያደረገው ያ ሆስፒታል ነው እንግዲህ በጣም ብዙ ሶምበር በጣም ብዙ ሀዘን የሞላበት የኬንያ ናይሮቢ መንገዶችን ታያላቸው።

በጣም ተወዳጅ የነበሩ ፖለቲከኛ ናቸው። እንግዲህ ፕሬዚዳንት ዊሊያም ሩቶም የሰባት ቀናት ሀዘንን በሀገራቸው ላይ አውጀዋል። ኦዲንጋ በብዙ መልኩ የሚታወቅ ስራ የሰሩ ሰው ናቸው። እንግዲህ ራይላ ኦዲንጋ የተወለዱት በ1945 በማሴኖ በምትባል የኬንያ ከተማ ነው። ካራላ ህንድ ውስጥ ነው ያረፉት ማለት ነው። ቢዝነስማን ናቸው እንደገና፣ ፖለቲካል ሰው ናቸውም። የቀድሞ ጠቅላይ ሚኒስትር ሆነውም ኬንያን ከ2008-13 ድረስ የመሩ የነበሩ ለፕሬ ዳንትነት እጩ ደግሞ ኦልሞስት ሊያሸንፉኑ ተብሎ እየተባለ ነው ያው የተሸነፉ ሰውየው ያላቸው አቋም ላይ ምናልባት ምዕራባውያን ብዙ የማይስማማባቸውን አይነት አቋም ይዘው የሚመጡ ሰው ናቸው ስለዚህ ምዕራባውያን የፈቀዱ ሰው ነው ኬንያ ላይ እንደምታውቁት የሚሾመው ስለዚህ ይህንን እድል እንዳያገኙ የተከለከሉና በህይወት እንዳይኖሩ የሄዱ ሰው ናቸው እንግዲህ ኦዲንጋ እንደሚታወቀው ጃራሞጌ ኦጊንጋ ኦዲንጋ የሚባሉ ከፍተኛ የፖለቲከኛ ያሉ በኬንያ ውስጥ በኬንያ ታሪክ ማለት ነው። እኒህ ሰው የመጀመሪያዋ ኢንዲፔንደንት ኬንያ የመጀመሪያ ቫይስ ፕሬዚደንት የነበሩ ሰው ናቸው። የእሳቸው ልጅ ናቸው። ያው ፖለቲከኛ ልጅ ናቸው። በመካኒካል ኢንጂነሪንግ በምስራቅ ጀርመን ነው በ1970 ኦዲንጋ ትምህርታቸውን የማስተርስ ትምህርታቸውን ያጠናቀቁት ኦዲንጋ እንግዲህ ወደ ኬንያ ከተመለሱ በኋላ በናይሮቢ ዩኒቨርሲቲ ውስጥ ሌክቸረር ሆነው አገልግለዋል። ረጅም ጊዜ በመጀመሪያዎቹ የዩኒቨርሲቲ መምህርነት ሙያቸው ላይ ኦዲንጋ እንግዲህ በብዙ የኢንጂነሪንግ ሪሌትድ የሆኑ ቢዝነስ ቬንቸርስ ከተለያዩ አለማት ጋር በተለይም በምስራቅ አፍሪካ ስፔክትሬ ሊሚትድ የሚባል ተቋም አለ። ከዛ ጋር መስርተው ቢዝነሳቸውን እንደጀመሩ ይታወቃል። እንግዲህ እሳቸው በ1974ም እንደገና ዩኒቨርሲቲውን ለቀው ወጡ። ከዛ በኋላ የኬንያ ቢሮ ኦፍ ስታንዳርድስ ወይም የኬንያ ደረጃ መዳቢዎች ባለስልጣን ቢሮ ውስጥ መስራት ጀመሩ። በዛም እንግዲህ ዲፒቲ ዳይሬክተር ሆነው በተሾሙ ማለት ነው። በ1970ዎቹና ሰማኒያዎቹ ኦዲንጋ እንደሚታወቀው ፖለቲካ ስራቸው በጣም አክቲቭ የነበሩበት ጊዜ ነው። እንደሚታወቀውም ደግሞ የመንግስትም እንደገና ለኬንያ ሪፎርም ይዘው የመጡት ሀሳብ ድንቅ ነው በሚልም ድጋፍ አድርጎላቸው እንደነበረ ይታወቃል። ከዛ 1982 ዓ.ም በዳንኤል አራፍ ሞይ ስልጣን ላይ ፕሎት አድርገዋል፣ ወይም ደግሞ ስልጣናቸውን ለማሳጣት ጥረት ያደረጉ ናቸው በሚል ኦዲንጋ ክስ የተመሰረተባቸው ሰው እንደነበሩና እንደገና ምንም ትራያል ወይም ምንም አይነት ፍርድ ሳይቀበሉ ለስድስት ዓመታት በእስር ቤት የቆዩ ሰው ናቸው። ኦዲንጋ ከተለቀቁ በኋላ እንግዲህ ሁለት ጊዜም እንደዚሁ የመታሰር ሙከራዎች ገጥሟቸው እንደነበረ ይታወቃል። የአንድ መንግስት ወይም ደግሞ የነ አራፍሞይ ኬንያታ፣ የነጆሞ ኬንያታ አንድ ፓርቲ የሀገሪቱን ፖለቲካል ፓርቲ ለረጅም ጊዜ ሲመራ ቆይቶ እንደነበረ ይታወቃል። ከዛ በኋላ በ1991 ዓ ም እዚህ ደርግ ስልጣን በለቀቀበት ሰሞን ወደ ኖርዌ ሄደው መኖር ጀመሩ። ከዛም ወደ ኬንያ በ1992 ዓ ም ተመልሰው መጡ። የብሔራዊ አሰምብሊ ወይ ናሽናል አሰምብሊ የሚባለውን የሀገሪቱን ፓርላማ ላይ ተመረጡ። ከዛም በኋላ እንግዲህ በብዙ መልኩ የሚታወቅ ፎርድ ኬ የሚባል ፎረም መስርተዋል ማለት ነው። ይህንን መሰረት አድርገው ብዙ እንቅስቃሴ አደረጉ። ከዛ በ1996 እንደሚታውቁ ፎርድ ኬ የሚባለውን ተቋም ለቀቁት። ከዛም ናሽናል ዲቨሎፕመንት ፓርቲ ኤንዲፒ የሚባለውን ተቀላቀሉ። የፖለቲካ ስራቸውንና ማኑቨራቸውን ተመልክቶ በ1997 እንደ አውሮፓውያኑ ዘመን አቆጣጠር እንግዲህ ያልተሳካ ማለት ይቻላል የኤንዲፒ ካንዲዴት ወይም እጩ ሆነው ለፕሬዚዳንትነት ለመወዳደር ሙከራ አደረጉ። ከዛ በኋላ በወንበር ላይ ወይም በናሽናል አሴምብሊ ወንበር መያዝ ብቻ ነበር የቻሉት እንጂ ሀገሪቱ መምራት አልቻሉም። ከዛ የኤንዲፒ ፓርቲያቸው በአራፍ ሞይ እንደገናም ደግሞ ከዛም በኋላ ያለውን የኬንያን ፖለቲካ ዶሚኔት የሚያደርገውን የኬንያን አፍሪካ አፍሪካ ናሽናል ዩኒየን ወይም ደግሞ ካኑ የሚባለውን ፓርቲ በተመለከተ በከፍተኛ ደረጃ ድጋፍ ማድረግ ጀምሩ። ለእነዚህ አካላት ምክንያቱም ወደ ስልጣን መምጣት እንደማይችሉ ሲያውቁ ለኪክዩ ማህበረሰብ የበላይነት የተሞላውን የካኑንና እንደገናም ደግሞ ለኪክዩ ማህበረሰብ ድጋፍ የሚያደርገው የሞይን እንቅስ ፖለቲካ እንቅስቃሴ መደገፍ እንደ እንደጀመሩ ይነገራል። ከዛ በኋላ እንደሚታወቀው ሞይ ደግሞ የካቢኔ አባላቸው በማድረግ የኃይል ሚኒስትር ወይ የኢንጂነሪንግ የኢነርጂ ሚኒስትር አድርገው አድርገ 2001 ዓ ም ሾሟቸው። ከዛም ኤንዲፒ ፓርቲውም እንደገና በሩሊንግ ፓርቲ ውስጥ አብዞርቭድ ሆነ፣ ኦልሞስት በዛ ውስጥ ተጠቀለለ። ኦዲንጋ የሴክሬታሪ ጀነራል ኦፍ የካኑ ፓርቲ ሴክሬታሪ ጀነራል ሆኑ ማለት ነው። ከዛም ኦዲንጋ እንግዲህ እንደሚታወቀው ሞይን ተክተው በካኑ ካንዲዴትም ሆነው በፕሬዚዳንታዊ ምጫ የምጫ ወርቺ ሁለት እንደገና ለመወዳደር ሙከራ አድርገው ነበረ። ከዛም በኋላ እንግዲህ የሁሩ ኬንያታ ወይም የቀድሞ ጆሞ ኬንያታ ልጅ የሆኑት ተጽዕኖ በፖለቲካው ላይ ስለነበራቸው በዛ ውስጥ እንግዲህ ተውጠው እንደቀሩ ይታወቃል። እንግዲህ እኒህ ሰው ለረጅም ጊዜ በፖለቲካው ዓለም ላይ ሲታገሉ እንደቆዩ የሚያሳዩ በጣም ብዙ ዶክመንቶችን ማየት ትችላላችሁ። እኒህን ሰው ተመልክቶ ከዛ ወደ 2017 ኢሌክሽን በኋላ ና ከዛ በኋላ ያለውን 2007 ዓመተ ምህረት ብዙ ለውጥ እንዳመጣ ይታወቃል። ኦዲንጋ ኒው ኮሊጂን ኦሬንጅ ዲሞክራቲክ ሙቭመንትን እንደገና ፈጠሩት ማለት ነው። ከዛ ከ2007 ምርጫ ቀደም ብለው ነው ይሄን ያደረጉት። ይሄም ደግሞ እንደገና በፖለቲካው ሙከራ ላይ ወደ ስልጣን ለመምጣት የሚያደርጉት ጥረት ላይ ነው የሚያድርኩት የሚለውን የተቃዋሚዎቻቸውን ድምጽ ያበረታበት እንደነበረ ይታወቃል። ግን በሚያሳዝን ደረጃ ላይ ከፍተኛ ብጥብጥ የተነሳበት እንደገናም ደግሞ 1000 ሰው የተገደለበት ከ600000 ሰው በላይ የተፈናቀለበት የኤሌክሽን ቫዮሌንስ የተፈጠረበት ወይም የኤሌክሽን ነውጥ የተፈጠረበት የነበረ ሞመንት ነው፣ ያ ጊዜ እንደሚታወቀው። ከዛ በኋላ እንግዲህ በፌብራሪ 2008 የቀድሞ የተባበሩት መንግስታት ሴክሬታሪ ጀነራል ኮፊ አናን ነበሩ። ከዛም በኋላ ሌሎችም ከዛ ጋ ተያይዞ ያሉ ሰዎች የዳኙት ወይም ብሮከር ያደረጉት ከፍተኛ ተጽኗቸው ነው ያንን የፖለቲካ ብጥብጥ ያመጡት፣ ያንን አግሪመንት ብሮከር በማድረግ ኪባኪን እና ኦዲንጋን በዛ ድርድር ላይ እንዲደረግ ታስታውሷላችሁ። ይሄን በእርግጠኝነት ያ ሰዓት ላይ እንግዲህ በአሜሪካም የነ ኦባማ ሰዓት የነበረ ት ሰዓት ነው። በዓለም ላይ ግሎባል ኢኮኖሚ የተፈጠፈጠበት ሰዓት ነው። በዛ ሰዓት የነበረው የኦዲንጋ ታሪክ አይረሳም። ስለዚህ በዛ ሰዓት ላይ በጣም ብዙ ዓለም አቀፍ ነገሮች መጥተው ነበርና የሚበጠብጥ አንድ ቫይረስ ተነሳ ዓለም ላይ ማለት ነው። ያ የተነሳው ቫይረስ የኮምፒውተር ቫይረስ ነው። ያ ቫይረስ በብዙ መልኩ የዓለማት ላይ በየኮምፒውተሩ እየገባ በጣም በጣም አደገኛ የኮምፒውተር ቫይረስ ተለቆ በነበረበት ሰዓት ላይ እንግዲህ ራይላ ኦዲንጋ ቫይረስ የሚባል ር ቫይረስ ተለቀቀ ማለት ነው። ያን ያክል ተጽዕኖ ነበራቸው። ራይላ ኦዲንጋ እንግዲህ እሳቸውም እንደሚባሉት ዘፖለቲሽያን ፖለቲካል ቡልዶዘር ነው የሚባሉት። ልክ ፖለቲካውን ፍንቅልቅል የሚያደርጉ አይነት ሰው ናቸው። በዛም ይሄም ራይላ ኦዲንጋ የሚባለው ቫይረስ እንደገናም ኮምፒውተሮችን የሚፈነቃቅል አደገኛ ቫይረስ የተነሳበት እንደነበረ ታስተውላላችሁ ማለት ነው። እና እነዚህና መሰል ጉዳዮችን ስታዩ ሰውየው በከፍተኛ የፖለቲካ ተጽዕኖ ውስጥ ረጅም ጊዜ የቆዩ ሰው መሆናቸውን በደንብ ታስተውላላችሁ። ከዛም በ2017 አሁን በቅርቡ በነበረው ምርጫ ላይ እንደዚህ የሳቸው ተጽዕኖ እንደነበረበት ይታወቃል። ብዙ ምርጫዎች ላይ መቼም ራይላ ኦዲንጋ ያልታዩ ወይ ስማቸው ያልተነሳበት ምርጫ እንዳልነበረ፣ በዚህኛውም በዛኛው መንገድ እየገቡ በከፍተኛ ደረጃ ወደ ስልጣን ጫፍ ላይ ለመምጣት ብዙ ሞክረዋል። በኬንያታን ለመቅረብ ሞክረዋል። በሁለቱ መካከል ብሪጅ ወይም ክፍተት እንዳይፈጠር የሚያደርገውን ድልድይ ለመስበር በጣም ጥረት እንዳደረጉም ይታወቃል። 2022ም በነበረው ምርጫ ላይ እንደገና ኦዲንጋ ፎርማሊ ዲክሌር አድርገው ነበረ ለፕሬዚዳንት እወዳደራለሁ 2022 ብለው ከዛ ያንም ተመልክቶም እንደገና እንደሚታወቀው በርካታ ጥረቶችና ብዙ ነገሮች ፖለቲካል ቀውሶች የነበሩበት ነው። ከዛም እንግዲህ ረጅም ጊዜ በዚህ የፖለቲካ ትግላቸው ላይ እያሉ በፍጹም ወደ ሀገር መምራት ላይ መምጣት ሳይችሉ በእድሜያቸው በሚያሳዝን ደረጃ በ2025 ዛሬ ኦዲንጋ በካርዲያክ አሬስት ከልብ ጋር በተያያዘ ችግር በካራላ ኢንዲያ ከዚህ ዓለም በሞት ተለይተዋል። ለኬንያውያን መጽናናትን እንመኛለን። ኬንያ በጣም ፖለቲካ እንዲወዱ ኬንያውያን ካደረጉ ሰዎች መካከል ነው የሚገኙት። ሌላ አማራጭ ድምፅ በኬንያ ውስጥ እንዲፈጠር እንዳደረጉም ብሪታኒካ ኢንሳይክሎፒዲያ ስለሳቸው ያወጣው ሀሳብ በደንብ ይነግራቸዋል። ዜናዎቹም ስለሳቸው ነው እየተነገረ ያለው፣ ኬንያ በከፍተኛ ሀዘንና ለቅሶ ላይ መሆኗን በዚህ ታ ያላችሁ ማለት ነው። ፕሮግራሜን ልቀጥል። እውቀት ታላቁ እግዚአብሔርን ታከብራለች። ክቡራትና ክቡራን ቤተሰቦቼ እንግዲህ የመጨረሻው ዜና የሚሆነው እኔ ጥያቄ ስለፈጠረብኝ ነው። ለእናንተ ግን ይሄን ጥያቄ ልጠይቃችሁ። ዛሬ እየወጣ ያለው የአይኤምኤፍ ሪፖርት የሚያሳየው በጣም የሚገርም ሪፖርት ነው ግን እንዴት የሚለው ጥያቄ ጠይቆኛል። እናንተ በኮመንት ስር ታስቀምጣላችሁ። እየተነገረ ያለው ኢትዮጵያን ጂዲፒ ቱ ኤክስፓንድ ባይ 7.2ን 2025 አይኤምኤፍ ሪፖርት ያደረገውን ዜና ትሰማላችሁ። ይሄ ዜና እንደሚታወቀው የአፍሪካ ላይ ከፍተኛ ዘገባዎችን በመስራት የሚታወቀው ኤጀንሲ ፓንአፍሪካን ዲፕሬስ የሚባል ተቋም ነው። ሌሎችም ተቋማት ከዚህ ጋር የተያዘውን ብዙ ሪፖርቶች እያወጡ ነው የሚገኙት ይሄ ደግሞ የአሜሪካ ተቋም ነው። ቢኤምአይ የሚባል ወይም ደ ፊች ሶሉሽን ካምፓኒ የሚባል ነው ኢትዮጵያ ዊል ሪሜን ዋን ኦፍ የአፍሪካ በተለይ ከሳህራ በታች ያለው ሰብ ሳህራን አፍሪካንስ ፋስተስት ግሮይን ኢኮኖሚ ኦን ሪፎርም ሞመንተም በሚል ዛሬ ትላንትና ነው ነገር የተበተነው፣ ግን ዛሬ በደንብ እየተነገረ ነው ያለው። እዚህ ጋም ሪፖርቱን ያስቀምጠዋል። ዊ ፎርካስት ኢትዮጵያ ጂዲፒ በዚሁ 2025 ላይ እንደሚቀጥል ወይም ኢትዮጵያ በምስራቅ አፍሪካ ላይ አሁንም ፋስተስት ኢኮኖሚ ያላትናት የሚለው ነገር ግሬት ትልቅ ኢኮኖሚ ነው በምስራቅ አፍሪካ ላይ ያላት ኢትዮጵያ። እንደሚታወቀው ከዚህ ቀደም የነበረ ፕሮጀክሽን ነበረ፣ ኬንያ በዚህ 2025 ላይ ትነጥቃታል ተብሎ ፕሮጀክትድ ሆኖ እንደነበረ ታስታውሱ ከሆነ አላቅም። ይሄ ለምሳሌ በኤፕሪል 2025 ተነግሮ የነበረ ነው ኬንያ ሴት ቱ ዲትሮን ኢትዮጵያ አዝ ዘ ፋስት አፍሪካን ላርጅስት ኢኮኖሚ የሚለው ኬንያ ልትቀድማት ትችላለች በ2025 የሚል ሪፖርት መጥቶ ነበረ። ኖ ኬንያ የኢትዮጵያን ኢኮኖሚ አሁን ባለው ሁኔታ ላይ የማትቀድምበት ምክንያት እንዳለ በሚል ሚዲያዎች እየተነተሩ ነው። ይህን ቼክ ለማድረግ እኔም ወደ uh, IMF ዌብሳይት በቀጥታ የIMF ገጾች ላይ እዛው ማየት ይችላላችሁ። ኢንተርናሽናል ሞኒተሪ ፈንድ IMF ዘ ፌዴራል ዲሞክራቲክ ሪፐብሊክ ኦፍ ኬንያ በኢትዮጵያ በሚለው ሪፖርቱ ላይ አስቀምጦታል። እዛ ላይ እንግዲህ ባስቀመጣቸው ሪፖርቶች መሰረት ስታዩ አሁንም በኢትዮጵያ ላይ ሊዲንግ ትራንስፎርሚንግ ሪፎርም እንዳለ የሚያሳየውን ነገር ይጠቅስና እዛ ጋር ከታች የሚያስቀምጣቸውን ሪፖርቶች ስታዩ 2025 ፕሮጀክሽን ሪል ጂዲፒ አሁንም 7.2 ሆኖ መቀጠሉን በ2025 ያሳያል። እንግዲህ ከዚህ ጋር ተያይዞም የ2025 የተፕሮጀክት የነበረው ኮንሱመር ፕራይስም እንደዚሁ 13.0 ፐርሰንት ሆኖ እንደዚሁ መቀጠሉን የሀገሪቱ የህዝብ ቁጥር 110 ሚሊየን የሚል ያስቀምጣል። ከዛም በውጪ የኢትዮጵያን ሜምበርሽፕ ሌሎችን ነገሮች በዚህ ሪፖርቱ ላይ ተንትኖ ያስቀምጣል ማለት ነው። እና ከዚህ ጋር ተያይዞ ያለው ሪፖርትን ስትመለከቱ ይሄ ኦልሞ ዛሬ የወጣ ዜና ነው። እንግዲህ ይህንን በተመለከተ ምንድነው እየተነገረ ያለው ነገር የሚለውን ለእኔ ጥያቄ ስለሆነብኝ ነው። እንደውም አንድ ይሄ ለምሳሌ የ እዚህ ጋር የምታዩት የዥንዋ የቻይናው ሚዲያ እንደዚሁ ኢትዮጵያ ጀነሬትስ ኦቨር 2.4 ቢሊየን ዩኤስዲ ፍሮም ኤክስፖርት ኢን ፈርስት ኳርተር በሚል ከኤክስፖርት የተገኘ ውጤት አለ በሚል ያስቀምጠዋል። ሌሎች ግን አሁን እኔ እንደውም እዚህ ይሄኛው የአሜሪካ ካምፓኒ እዚህ ጋ ያስቀመጠውን የጂዲፒ ትንተና ላይ የሚሰጥ ተቋም ነው እና ሪፖርት ያወጣል ሲያስቀምጥ ምንድን ነው ያለው? እዚ ጋ በ2026 ግሮዝ እድገቷ አሁን ወደ 7.2 ፐርሰንት ይጨምራል የኢትዮጵያ ብሎ ይናገርና በት ፌርሊ ሀይ ኢንፍሌሽን ዊል ሊሚት ይለዋል። ሃይ ኢንፍሌሽን ግን በዛው ያክል የፕራይቬት ኮንሰፕሽንን በሁለቱም ዓመታት ላይ ተጽዕኖ እንደሚፈጥር ከፍተኛ ኢንፍሌሽን ሀገሪቱ ላይ እንዳለ የሚናገረው ነገር እኔ እንደውም እሱ አሳምኖኛል። ምክንያቱም ከፍተኛ ኢንፍሌሽን ነው ያለው የአይምኤፍ ሪፖርትን በተመለከተ ነገር ግን በ2025 አሁንም ጂዲፒው ፋስተስ ኢኮኖሚ በሚል ፋስተስ ግሮዊንግ ኢኮኖሚ ሆኖ አሁንም ይቀጥላል ሪሜይን በሚል ይናገራል። እና ይሄ ጉዳይን በተመለከተ ብዙ ስለገረመኝ ነው ይሄ ሁሉ ሰው እየተቸ ተቸገረ ነው በኢትዮጵያ ውስጥ በከፍተኛ ደረጃ ኑሮ በከፍተኛ ደረጃ ውድ የሆነበት ጊዜ ይሄ ባለበት ሁኔታ ላይ የሀገር ኢኮኖሚ አሁንም በፈጣን እድገት ላይ ነው ያለው የሚለው የአይኤምኤፍ ሪፖርት ለኔ በጣም ግራ ስላጋባኝ ነውና ይሄን በተመለከተ ሲ በኮመንት ገጻችሁ ላይ ከታች አስቀምጡበት። በጣም ወዳጃችኋለሁ፣ አከብራችኋለሁ። ውድ ቤተሰቦቼ ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ አብይ ልማ እውቀት ታላቁ እግዚአብሔርን ታከብር።